ችን አርበኛ በዓለምን የጎጃም ምድር ያፈራት ጀግና ከማረኩ በኋላ መግደል ብቻ አይደለም፣ በእውነቱ በጣም በጣም ነው። ምን አይነት አረመኔ ስርዓት እንደሆነ የምታዩት። ሌላው የማረከውን ህግ ጠብቆ ያስረክባል። እነዚህ ግን ይችን የማረኳት ሴት ሰውነቷ ላይ አማራ የሚል ንቅሳት አለው። ከገደሏት በኋላ አማራ የሚለውን ስም ቀፈው ከሰውነቷ ላይ አውጡት፣ ቆዳ መግፈፍ ማለት ነው። ከዚያም በዚህ ዘመን እንዲህ ይደረጋሉ የምትሉት በጣም በርካታ ቦታ ላይ በጥይት በሳስተው፣ በስለት ወግተው በአሳዛኝ ሁኔታ ሴት ልጅ ናት እንደምታዩት የጡቷን ቆርጠው ላይ ላይ ጥለው ሂደው በቃ ይሄንን ማህበረሰቡ ይሄን መሸከም አቅቶት ስቃይ ውስጥ ነው።